እናቴ ሐና ወዴት ነሽ? ዘመዴ ሆንሽ ኤልሳቤጥስ ወዴት አለሽ? በስደቴ ምክንያት ለኔ አልቅሱልኝ። በሕይወት እያለሁ ግን በስደት ሀገር የሚያውቀኝ ላጣሁ ለኔ ወዮልኝ! ያበሰርከኝ መልአክ ቅዱስ ገብርኤል ሆይ ወዴት ነህ? ሐዘንና ጭንቀቴን አይተህ በዚህ ሰዓት ትረዳይ ዘንድ ወዴት አለህ? ይህ የእመቤታችን የቅድስት ድንግል ማርያም የሰቆቃ ንግግር ነው። በዚህ ሰቆቃ ንግግር እናቷን፣ ዘመዷን ኤልሳቤጥንና ያበሰራትን እንዲትወልድ የነገራትን ቅዱስ ገብርኤልን ትጠራለች፣ ትማፀናለች፣ ታስታውሳለች። ውድ የፐቲው ቤተሰቦች ይህ የእመቤታችን የቅድስት ድንግል ማርያም የሰቆቃዋ ድምጽ ነው። ይህን ለእናንተ እናሰማችሁ ዘንድ ዛሬም መጥተናል። እናንተም እኛን መስላችሁ እየተከታተላችሁ እንድትቆዩ የዩቲዩብ ቻናላችንን ሰብስክራይብ እንዲሁም ቪዲዮ ላይክ እያረጋችሁ ለሌሎችም ይህ የእመቤታችን የድንግል ማርያም ሰቆቃ እንዲደርስና የእናትነቷን በረከት እንዲሳተፉ እንድታደርጉ በትህትና እንጠይቃለን። አባ ፀጌ ድንግል እስራኤላዊ ኢያቄም ሆይ ዜናውን ማን ይነግረሃል? ወይስ ማን ያበስርሃል? የልጅህን የድንግል ማርያምን ጩኸት ሰማ ዘንድ ከትውልድ ቤቷ ወጥታ ከሚጠባ ሕፃን ልጇ ከኢየሱስ ጋር ትጓዛለች። የይሁዳ ንጉሥት የተባልኩ በቁስቋም ዋሻ ውስጥ እንደ ባህታዊ ወፍ ያደርኩ እኔ ወዮልኝ፣ እያለች በሰቆቃ ድምጽ እናገራለች እያለ ይናገራል። ህይወት ውብ በሆነ ስጦታዋ በአለም ደስታ ውስጥ ተጀምራ ነበር። በቅድስት ቤተልሔም የዓለም ንጉስ በግርግም ተወልዶ፣ ሰባ ሰገል ወርቅ ዕጣንና ከርቤ አምጥተው አምልከውት ነበር። ሰማይ በዝማሬ ምድር በብርሃን ተሞልታ የነበረችበት ያ ታላቅ ምስጢር ብዙ ሳይቆይ በክፉ ንጉስ በሄሮድስ የጥፋት ደመና ተሸፈነ። ቅዱስ ዮሴፍ ተኝቶ ሳለ የእግዚአብሔር መልአክ በህልም ተገለጠለትና፣ ተነስ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ ሄሮድስ ሊገድለው ይፈልጋልና አለው። በማቴዎስ ወንጌል ምዕራፍ 2 ከቁጥር 13 ላይ ትዕዛዙ ከባድ ነበር። ሄሮድስ ሕፃኑን ሊገድል እንደሚፈልግ ታላቅ ፍርሃትና ሀዘን በተቀደሰው ቤተሰብ ልቡና ላይ አጠላ። ጊዜ አልነበረም። ነገሩ ሕይወትና ሞት ነበር። አረጋዊ ቅዱስ ዮሴፍ፣ ብላቴናዋ ቅድስት ድንግል ማርያም እና የሁለት ዓመት ሕፃኑ መድኃኒታችን ኢየሱስ ክርስቶስ እንዲሁም ሰሎሜና የዮሴፍ ልጅ በሌሊት ጉዞ ጀመሩ። የቤተልሔም ጨለማ የመንገዱን መራራነት የሚያመለክት ያህል ነበር። የእስራኤልን ምድር ለቀው ወደ ግብፅ ምድረ በዳ ሲገቡ የሥጋ ድካም፣ የመንፈስ ዝለት ተጣምረው ይፈራረቁባቸው ጀመር። ቀን ቀን የሚያቃጥለው የፀሐይ ሐሩር እንደ እሳት ያቃጥላል፣ የሕፃኑን መልካም ፊትም ይገርፈዋል። ሌሊት ሌሊት ደግሞ የበረሃው ብርድና ውርጭ ልብን ሰብሮ ይገባል። በዛ መውጫና መግቢያው በማይታወቅ በረሃው ውስጥ ረሃብና ጥም፣ እሾህ፣ ያሸዋው ግለት እንቅፋት እየመታቸው ጉዟቸውን ቀጠሉ። የፍጥረት ፈጣሪ ውሃን ለዓለም የሚሰጠው እርሱ በጥም ይቃጠላል። እንስሳትን የሚመግብ እሱ ይራባል። የሕይወት ልብስን የተሸከመው ንጽሕት እናቱ ደግሞ ታለቅሳለች። በዚህ በረሃማ ጉዞ መካከል የድንግል ልብ ከልጇ ሥቃይ ጋር አብሮ ታመመ። ብቸኝነትና ናፍቆት ከጭንቀት ጋር ተዳምረው የውስጡ ሽንፍር ፈጠሩባት። የዓለማት ብርሃን በቤተልሔም በግርግም ከበራ በኋላ የጥፋት አዋጅና የንጉሥ ሄሮድስ ጭካኔ ልቧን በሐዘን ሰበረው። የዓለሙ ንጉሥ ቃል ሥጋን ተዋሕዶ ሲመጣ፣ ለሰው ልጅ የደስታ ዘመን ሲከፈት፣ ምድራዊው ንጉሥ በክፋትና በቅናት ተነሳ። የድንግል ማርያምን ስደቷን አስባችሁ የምታዝኑ! የቅንነቷንም ብዛት አስባችሁ የምትደሰቱ ሁሉ አሁን ድምፃችሁን ከፍ አድርጋችሁ ፈጽማችሁ አልቅሱ። የአባቷ የዳዊት አገር የምትሆን ኤፍራታን አጣ እንደ ወፍ ብቻዋን እየዘሮች ትጮኻለችና የሕፃናትም ደም በመንገዷ ሁሉ ይፈሳልና በዚያ በቤተልሔም ምድር የእናት ልብ ስብር ብሏል። የሞት ጩኸት ከሰማይ በታች አስተጋብቷል። የእግዚአብሔር እናትም ልጇን ይዛ የሞት ጥላ ከተጋረደበት ምድር በፍርሃት ሸሽታለች። የቀደሙት ነቢያት ተስፋ የዓለም ቤዛ የሰማይ ጌታ ስጋን በለበሰበት የሕፃንነቱ ወራት እንደ ነዳያን ቤት ስንኳን የሌለው ስደተኛና መጻተኛ ሆኖ በሰዎች ዘንድ እንደምን ተናቀ። ይህ ስደት ቀላል አልነበረም። ድንግል ማርያም የሁሉ ዘመዷን ናፍቃለች። ድካሟና መከራዋን በልቧ ይዛለች። በሌላ ዘመን በግብፅ አገር ልጁ ዮሴፍ እንደነገሰ በሰማ ጊዜ ያዕቆብ የወደደውን ሁሉ በደስታ ለማግኘት ወደ ግብፅ ሄደ። ዛሬ ግን የእሱ ወገን የምትሆን ድንግል ማርያም ልጇን ይዛ ወደዚያው ምድር ስትጓዝ የጉዞዋ መነሻ ደስታ ሳይሆን ለቅሶ ነው። ንጉሥን ወልዳለች። ነገር ግን ልጇን ከነፍሰ ገዳይ ለማሸሽ እያለቀሰች ትጓዛለች። የያዕቆብ ቤተሰብ ወደ ግብፅ የገባው በክብርና በደስታ ነበር። የማርያም ቤተሰብ ወደ ግብፅ የገባው ግን በመከራና በስደት ነው። አንዲስ እንኳን የሚያውቃት ወደ ሌለበት ወደ ግብፅ ምድር ስትደርስ በሰው ዘንድ ያለው ፍቅርና ክብር ተለይቷት፣ ብቸኝነትና መራቆት ተሰማት። እናቴ ሐና ወዴት አለች ስትል የልጅነት ፍቅርና የእናትነት ድጋፍ ናፈቃት። ዘመዴ ኤልሳቤጥስ ወዴት ነች ስትል የዘመድ ቅርበትና የቅድስና ሐሴት ርቋት አዘነች። ያበሰረኝስ መልአክ ቅዱስ ገብርኤል ወዴት ነው ስትል የሰማዩ ድምፅ መቋረጥ ልቧን ሰበረው። ይህች የዓለማት እመቤት በክብር ማደሪያዋ ተነቅላ በበረሃ ሐሩር፣ ብርድ፣ በወንበዴዎች ፍርሃት፣ በሰው ንቀት ውስጥ አለፈች። ነገር ግን በእያንዳንዱ የጉዞዋ ደረጃ ለሰው ልጅ ድኅነት የዋለ ታላቅ ምስጢር አለ። የዓለሙ ፈጣሪ የእግዚአብሔር አብ የባሕሪ ልጅ እግዚአብሔር ወልድ ኢየሱስ ክርስቶስ በመሰደዱ ምክንያት የሁላችንንም ስደት ቀደሰ። እርሱ የሰውነታችንን እንዲካም የፍርሃትን ሸክም የብቸኝነትንም ሐዘን ተቀበለ፣ የእኛንም አቀለለ። በመሰደዱ ለትክክለኛ ምክንያት ከቤታቸው ለተፈናቀሉ የስደተኞች ተስፋ ሆነ። በመገፋቱም በዓለም ላይ በግፍና በጭቆና ለሚኖሩ ግፉዋን መጠጊያ ሆነ። ድንግል ማርያም የዓለሙን ሐዘን በልጇ ስደት አየች። ስደቷ ቀላል ስደት አልነበረም። እያንዳንዱ የእግሯ እርምጃ፣ እያንዳንዱ ያፈሰሰችው እንባ፣ እያንዳንዱ የተሰማት ሐዘን ለዓለም ቤዛነት ሲባል ተከፍሏል። የስደቱ ሐዘን ከፍ ባለ ልኬት የሰው ዘር በሙሉ ከሲኦል ስደት ነጻ የሚወጣበት የክብር መሰረት ሆነ። እንግዲህ የድንግል ማርያም እንባ መሬት ላይ አልወደቀም፣ የልጇ መድኃኒትነት ኃይል አድሮበት ለኛ የድል አክሊል ሆኗል እንጂ። በአንድ ወቅት ፀሐይ አቃጥሏት፣ ውርጭ ወግቷት፣ ወንበዴዎች ሊያሳድዷት እንደሚችሉ ያለው ፍርሃት አብዝቶባት የልቦ ሀዘን በታላቅ ልቅሶ ፈረሰ። ልጇን በክንዱ አቅፋ እንባዋን እያፈሰሰች፣ ያለውን የዘመድ አዝማድ የመልአክ ድጋፍ አሰበች። እናቴ ሐና ወዴት አለች? አምላክን ለወለደች ልጇ ብርቱ ጉልበት የሰጠች እናት የቱ ጋር ናት? ዘመዴ ኤልሳቤጥስ ወዴት ነሽ? ሐሴትን የሰጠሽኝ ልጅሽ ዮሐንስ ስለ ልጄ ዘሎ የሰገደልሽ የልቤን ደስታ ያበዛሽው ዘመዴ የቱ ጋር ነሽ? ያበሰረኝ መልአክ ቅዱስ ገብርኤል ወዴት ነው? ሰላም ለኪ ብሎ የሐሴት ዜና ነገረኝ፣ የማሐፀኔን ፍሬ በክብር ያመጣው መልአኩ የቱ ጋ ጠፋ እያለች ምርር ብላ አለቀሰች። የድንግል ለቅሶ በምድረ በዳ አስተጋባ። የመቤታችን ሀዘን የሥጋ ብቻ አልነበረም። ያ ሁሉ ክብር የተሰጣ ተሷ አምላክን የወለደችው አሁን ተራ ሰው ስደተኛ ሆናለች። ግን ይህ ሁሉ መከራ በእግዚአብሔር ፈቃድ መሆኑን ታውቃለች። የነቢያት ትንቢት መፈጸም አለበት፣ ልጄን ከግብፅ ጠራሁት ትንቢተ ሆሴ ምዕራፍ 11 ከቁጥር 1 ላይ። ድንግል በልቧ እያሰበች ልጇን በሐዘን አይን አየችው። እርሱ የሕይወት እንጀራ ነው፣ እሷ ግን ርቧታል። እርሱ የሕይወት ውሃ ነው፣ እሷ ግን ተጠምታለች። እርሱ ንጉሠ ነገሥት ነው፣ እሷ ግን እንደ ድሃ ስደተኛ ትለምናለች። አንድ ጊዜ በስደቱ ጉዞ ትዕማን ወደምትባል ክፉ ሴት ቤት ሄደው ነበር ቁራሽ እንጀራና ለልጇ ወተት ለመነቻት። ያች ሴት ግን የደረቀና ክፉ ንግግር ተናገረቻት። ከዚያም ገረዷ ኮቲባ ሕፃኑን ጌታ ከምድር ላይ ስትጥለው እመቤታችን ምርር ብላ ለቀሰች። ዮሴፍ ተይዋታንሽው አምላክነቱን ይግለጥ ሲላት የጌታ ኃይል በቅጽበት ተገለጠና ምድር ትዕማንን ከነቤተሰቧ አፏን ከፍታ ዋጠቻቸው። የተሰበሰበውም ሰፈርተኛ ጦጣና ዝንጀሮ ሆኖ በገዛ ውሻው ተሳደደ። ይህ ልጇ። አምላክነቱን የገለጠበት ተአምር የድንግልን ልብ በሁለት ነገር አረጋጋው። አንደኛ፣ የልጁ አምላክነት፣ መከራ ቢገጥማቸውም ከርሷ ጋር ያለው የዓለማት ጌታ ነው። ሁለተኛ፣ የመከራው መኖር፣ ይህ ስደት ያለ ምክንያት አይደለም። የመከራው ፍጻሜ የሰው ልጆች ቤዛነት ነው። ድንግል ማርያም ሐዘኗን በልቧ ይዛ ጽናቷን አዲሳ ጉዞዋን ቀጠለች። የስደት ዘመን ሦስት ዓመት ከስድስት ወር ቢሆንም የጽጌረዳው አበባ ውበት። በሮማኑ ንጽህና እንደተሸፈነ የደረሰባት ችግር ሁሉ በኋላ ላይ ለምትወልዳቸው የመንፈስ ልጆቿ ሁሉ የምክሃ ዘመድ እንድትሆን አደረጋት። የስደቷ ጽዋ ከምድራዊ ጭንቅ በላይ ከፍ ከፍ ብሎ በሰማያዊ ክብር ተሞላ። እመቤታችን በስደቷ ተራብን፣ ተጠማን፣ ደከምን አላለችም። ይልቁንም እናቴ ሐና ወዴት አለች ስትል የዘመዶቿን ፍቅር ናፍቃለች። ያበሰረኝ መልአክ ወዴት ነው ስትል ሰማያዊ ድጋፍን ጠርታለች። ይህም ከስጋዊ መከራ በላይ የመንፈስ ብቸኝነት እንደጎዳት ያሳያል። ከዚያ ሁሉ ሀዘን ውስጥ ግን ጸንታ በመቆም ለስደተኞች ሁሉ መጽናኛ፣ ለተጨነቁት ሁሉ ነጻ መውጫ ሆነች። የእመቤታችንን የስደት ዘመን ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ በሀያት ኦርቶዶክሳውያን ተዋሕዶ ቤተክርስቲያናት ዘንድ በታላቅ አክብሮት የሚነገር ነው። ይህ ስለ ድንግል ማርያም ስለ እመቤታችን ስለ እመቤታችን ስደትና መከራ ያለንን ግንዛቤ ለማወቅ ከፍ ለማደርግም የተዘጋጀ ትረካ ነው። የተከበራችሁ ውድ ኦርቶዶክሳውያን ይህን ትረካ ሰምታችሁ ከእናንተ ደግሞ ለሌሎችም ተደራሽ እንዲታረጉ በድጋሚ በትህትና እንጠይቃለን። እመቤታችን ቅድስት ድንግል ማርያም ስለደረሰባት ረሃብ፣ ጥም፣ ችግር፣ ጭንቀት፣ መከራ፣ ዋዕይ፣ ሐሩር ስለ ሁሉም ጭንቀት ስትል አገራችንን ኢትዮጵያን ወደ ሰላም ወደ ፍቅር ትመልስልን። የተራቡት ይጥገቡ፣ የተጠሙት ይርኩ፣ የተጨነቁት ይረጋጉ፣ የተከዙት ይደሰቱ። እናታችን ድንግል ማርያም ይህን ሁሉ በእናትነቷ ታደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን